በሀገራችሁ ወንድ ልጅን አይከበርም። ክብረ ቢሶች፣ ክብረ ቢስ የት ክብር ሳያውቅ ነው። ዘልዛላ ሁላ ክብር ክብር ምንድን ነው እንጂ ክብር ማለት በአንቺ ቤት ምንድን ነው? አንቺ ክብር ክብር ትያለሽ፣ ግን ማለት ነው። አንድ ነገር ልንገርሽ፣ ለአንቺ ክብር ምን እንዲሆን ማለት ነው ክብር ምን እንደሆነ ማለት ነው። ድንጋሽ አንቺ ማለት ነው የምትወጂው ሰው ቤትሽን ሴት ይዞ ቢመጣ ማለት ነው። አንቺ እቃውን ቆርጤሽ የወልሽ ባብለዋ ማለት ነው። እጁ ክብር ክብር የምትሉ ሰዎች አክባሪ ሆናችሁ ሳይሆን፣ ክብር ሳይሆን ክብር የምር ነው

ደግሞ ክብር ክብር ትያለ፣ ክብር ምንድን ነው? ለእናንተ ክብር ማለት ምን ማለት ነው? የሚትወዱት ሰው የሚታፈቅዱት ሰው ወደ ቤታችሁ ድረስ የፈለገውን ሴት ይዞ ሲመጣ ማቀባል? ይሄ ነው እንደ ክብር ላ እንጂ እንጂ ቆሻሻ ክብር ትያለሽ እንዴ? ብር ክብር ምንድን ነው? አንቺ ሲጀማር ብር ሲላ ብር ክብር ምንድን ነው? ማታ ሲላ ክብር ተማሪ፣ መጀመሪያ ስድ ቆሻሻ፣ ደግሞ ክብር ትያለሽ እንዴ አንቺ? ውዶቼ ዞር ዞር እያልኩ ቲክቶክ ላይ ይሄ ነገር አየሁ ትላላችሁ ከዛ አናደደች እኔች ልጅ ሁሉም ቦታ ላይ እኔ አሁን ማተሽ እዚ ዩቱብ ላይ ራሱ ታያለሽ እና አውቅሻለሁ ምንድን ነው ማለቴ የምትይው ክብር ላንቺ ምንድን ነው እንደ ምንድን ነው ክብር ማለት ምን ማለት ነው እንደ አንቺ ስድ ማለት ነው ክብር ትላለች ውዶቼ እጂ ክብርም ክብር የሚባ ነገር ምንም የማታግጅል ነች። እሺ ልንገራችሁ፣ ይህ ምድር ነው የምላችሁት ክብር ምን እንደሆነ። የራሱ ውስጥ ስለ ክብር ራሱ አልተማረችም። ገባችሁ? ክብር ያለው ቤተሰብ ራሱ ማለት አላሳደገሽም። እንደ ልንገርሽ ብዬ ነው በዚህ አጋጣሚ ገባሽ? እኔ በየ ኮመንት ረሱ እኔ ቤቴ ላይላሱ መተሽ ምትሽ እውነት ነው የምልሽ። ሰላም ሰላም፣ ውድና የተከበረችው ውድ ቻናል ቤተሰብ እንዴት ናችሁ? ላችሁ ባላችሁበት ቦታ ሰላማቸው በጣም የሚገርም ነገር ጭንቅላቱ እንዴት እንደሚያስብ ከዛ ምን እንደምትል አይታችሁ ይታል ብዬ አስባለሁ። ክብር ብላለች፣ ትናንትና በጥፊ ስለተመታ ክብር ክብር ነው ይሄ። ለእነሱ ምንድነው ክብር ማለት? ክብር ራሱ ምን እንደሆነ ስለማታውቅ ተከበሪ። ኦኬ የምር ነው የሚላችሁት። ይሄ ሀያ አራት ሰዓት ስለ ክብር የሚያወሩ ሰዎች አክባሪ ሆኖ ሳይሆን እነሱ እንደነሱ ማለት ነው። ሰው ልጅን የሚያዋርድ ሰው ራሱ ምድር ላይ የለም እንደዚህ ባሽሞር በየኮመንት ዶ ክብር ክብር የምትሉት እናንተ እንደናንተ የተዋረደ ሰውም ሰውንም ደግሞ የሚያዋርድ ሰው የለም ነው የሚላችሁት። ገባችሁ አይደ አንቺ የምትወጂው ሰው አሁን የአንድ ሴት ልጅን ይዞ ቢመጣ ዝም ብለሽ ታስገቢያለሽ። ማስገባት ይቅርና በራሷት አትከብችም። በባለዋ እቃውን ቆርጠሽ ነው የሚሰጪው። አስረግጪ ሲነግረሽ ማለት ነው ገባሽ። እቃውን በባለዋ ቆርጠሽ እጁ ላይ ትሰጪያለሽ። ይሄ ፋክት ነው ገባሽ። አንቺም ደግሞ ክብር ክብር ትዪታለሽ። የምታቀው ክብር ነው አንቺ ስድ ደግሞ ክብር ትላለች። ምንድን ነው በጣም ማሽቃባታችሁ? ስቶሪች ላይ ያረኩ ይሄ ብሎክና ይሄ ብሎክ እናትን ነው። ከዛ መጥተሽ እዚህ ጋ ክብር ክብር ትላለች። የምን ክብር ዋሪዮ? ምንድን ነው ክብር? ሴትዮ ሰው ሰርቶ አያገባሽን ነው። ነው እኮ በጣም በጣም ምን በጣም ምን ሆንዴ የምታሽቃብጡት? በጣም ምን ሆንዴ ያሳዘነሽ ባክሽ፣ ታንቅሽ ሞች ባክሽ። እሺ በእናትሽ ተተካይ ጀዝባ፣ ደግሞ ክብር ክብር ያስጨወጥሽ፣ አለንችም ደግሞ ክብር ክብር አምስቴ። ደነዚህ እውነት እኮ ነው የሚላሽት። ክብር ምንድን ነው? እስቲ ውዶች ለእናንተ ክብር ምን ማለት ነው? የምትወዱት ሰው ይዞ ሲመጣ እሺ ብላችሁ እቃ ማለት ምንድን ነው? ምግብ አቀርባችሁ እጅ እንዲያጠ እጅን አሳጥባችሁ ቁጭ ብሎ ያማጣ ሴት ጋር ምግብ ማባላት ይሄ ነው ክብር። እንደዚህ ታክብር። ይሄ ክብር፣ እንደዚህ አይነት ክብር፣ እንደዚህ ታትፈልጊ ያለሽ ነው

አይ ሴቶች አይ ሴቶች፣ ለማንኛውም ውዶች እኔ በጣም ወዳሻለሁ። ቢዲዮ እንዳይ ሼር አርጉ። ለዚች ቅንቅናም ቅዘናም አድርሷት ቢዲዮን እዚ እዩ። የጌታ ልጅ የምትለው ና የጌታ ልጅ ሳትሆን እሷ የሴጣን ልጅናት ብያለው። እናንተ የምንትላላቸው ኮመንት ላይ ሲሞን አውጡላት እሺ፣ ሲሞን ሳይሙላት እሺ። የጌታ ልጅ ነኝ ብላ በየቦታ ሁሉ ታሽቃብጥ ቲክቶክ ላይ እንደዛ ዩቱብ ላይ እንደዛ። ሹ ሀዳቡን ለማጅን ሆን አይዳ ካልባ አይዳ ምን አይነት ነሽ መናትሽ